ሄሉዬ እንግዲህ ያብ ቢያገባ ራሱ አፋተዋለው እንጂ ያብን መተው አልችልም በማለት እንግዲህ፣ ያው አሁንም ሄሉዬ እዚያው ለእሷ ላይ ናት ማለት ነው። እንደኔ እንደኔ ሄሉ ተረጋጊ። ብዙ ብለናል፣ ቅመሞችም ብዙ ተናግረዋል፣ እኔም ብዙ ብያለሁ። በሄሉ ዙሪያ ብዙ ቪዲዮ ሰርቻ አለው። በነገራችን ላይ ሄሉ ግን ያው አሁንም መረጋጋት አልቻለችም። ያብን በፍጹም መተው አልችልም፣ አፍቅሬዋለሁ፣ ወድጀዋለሁ ቢያገባ ራሱ አፋተዋለሁ የሚል ነበር። ዛሬ ደግሞ ለነ ኩሩ ስት ነግራቸው የሰማት ማለት ነው። ኩሩ በዚህ አጋጣሚ ምርጥ ወንድሟ ነው። የእውነት ምክሩ ራሱ ይገርማል። በቃ ያ ባይሆንሽም፣ ትክክል ነው። የሚወድሽና የሚያፈቅርሽ ቢሆን በአንድ ቀን ትቶሽ አይሄድም በቀላሉ። ትናንትና ራሱ መኪና ውስጥ ለመግባት እንደዚ አይነት በራሴሽ ነው የከባድ ውሳኔ እንኳን ወስነሽ አረጋግቶሽ እንኳን ወደ ቤት ይዞሽ አልሄደም እኮ ቢያንስ እኮ የሚወድሽ የሚያፈቅርሽ ሰው ቢያንስ እንደዚ አይነት ክስተት እንኳን ተፈጥሮ አረጋግቶ ወደ ቤት ሸኝቶች ቤት ሊያረጋግቶች ነው። እሱ ግን እዛው ነው ጥሎሽ፣ ሄዱ አይደለም። ስለዛ ሄሉ ያ ይወድሽ ሜን፣ ቆንጆ አንቺ ተወጆዋለሽ፣ ታፈቅሪዋለሽ። እውነት ነው። ፍቅር ቀላል ነገር አይደለም። ፍቅር እንዲ በአንዴ እንደሱ የምትረሺው ነገር አይደለም። ቢሆንም ግን አንቺ የፈለግሽውን ዋጋ ከፍልሽ ያብን የራስሽ ማድረግ ይችላለሁ ምትይው እቃ ብቻን፣ የፈለግሽውን እቃ ነው ገዝተሽ የራስሽ ማድረግ ምትችይው ያብ ደግሞ ሰው ነው፣ ማሰብ የሚችል ማገናዘብ የሚችል ነው። ስለዚ በፊትም አፍቅሮች አይደለም። አዎ ለቤተሰቦች ክብር ሰጥቷል፣ ወድጃ አለው ለቤተሰቦችም ብሎ አርባ ምንጭ ድረስ ሄዷል እያልሽ ነው። ትክክል ነው። ግን ደግሞ ያደረገልሽን ራሱ እኮ በአንደበቱ እየሻረው ነው ያደረገውን የሰጠሽን ክብር የሰጠሽን ቦታ ራሱ በአንደበቱ እኮ እየሻረው እየሰማን ነው። አደና እንዴ ሰው እኮ ወዶና ፈቅዶ ይገባታል ብሎ የሰጠሽን ክብርና ቦታ መልሶ በአንደበቱ አይሽረው። ማይገባሽን ቦታ ማይገባሽን ፍቅር ሰጠውሽ እያልሽ እኮ ነው። ስለዛ ሄሉዬ ምንም አይነት ዋጋ ከፍልሽ የአብን የራስሽ ማድረጋት ቺም ለእውነት አትቺ ጓደኞችሽ ትክክል ናቸው አሁንም በጣም ስሜታዊ እየሆንሽ ነው ሄሉ ያው ፍቅር በአንዴ እንዲህ እኛ እንደምንለው ጓደኞችሽ እንደሚመክሩሽ በአንዴ ትውት የምታደርጊ ነገር ግን ተረጋግተሽ አስቢ ይወደኛሉ ቢወደኝ ይህን ነገር ያደርጋሉ አሁንም ዋጋ ከፍዬ ወደ ራሴ በመጣው የእውነት ያብ የኔ ፍቅር ፍቅረኛ ይሆናል የእውነት የእውነት ከያብ ፍቅር ታገኛለሽ እውነተኛ ፍቅር የፈለግሽን ዋጋ ከፍለሽ ያብን የራስሽ ብታደርጊው እንኳን የእውነተኛ ፍቅር የሚሰጥሽ ይመስልሻል እንደዚህ አይነት ወንድ ትክክለኛ ወንድ አደለም፣ ሄሉዬ። ሲቀጥል ደግሞ እውነት ለመናገር አንቺ ራሱ ልዑል ተነስቶ ሲሄድ ለምንድን ነው በዛቻ ከንዶች ተከተለሽ እርሽው? እኔ አልገባኝም። አሁንም ቢሆን አንቺም እኮ ጥፋት አጥፍተሻል። ጥፋት አላጠፋሽም ማለት አደለም። ግን ምንም ጥፋት ብታጠፊ እንዲ በአንድ ጊዜ ሽሮ የስንት የገነባውን ፍቅር ሽሮ ወዲያ ወደ ድሮ ፍቅረኛው አልወጣለትም። ሲቀጥል ከመጀመሪያ ፍቅረኛው ራሱ ፍቅሩ አልወጣለትም አልወጣለትም። እውነት ነው። ብዙ ቅመሞች ብለዋል። እሱ ስሙን ለማስመለስ ነው፣ ወደ አርባ ምንጭ ሄደው ከአዲስ አበባ አርባ ምንጭ ዋጋ ከፍሎ የሄደው ቤተሰቦችሽ ጋር ስሙን ለማስመለስ ነው። ከበፊት ፍቅረኛው ጋር አልጋ ቤት ይዘሽው ምንም ባይሰሩም እዛው ስለያሹ ያንን ስሙን ለማስመለስ ነው፣ አርባ ምንጭ ድረስ ሄደው። አያፈቅርሽም ሄሉ፣ የአይንሽን ክፈች። የእውነት ጓደኞችሽ ትክክል ናቸው። አይወድሽም። ለብዙ ነገር አትቸኩይ። ረጋ ብለሽ፣ ወደ ፍቅርም ስትገቢ ተረጋግተሽ አስቢበትና ግቢ። በርግጥ ፍቅር አስታስቦበት ታቅዶበት የሆነ እንትን አርጋችሁ የምትገቡበት ነገር አይደለም። ድንገት ነው። ቢሆንም ግን አንዳንዴ ሰው የሚለውን ጓደኞች የሚሉሽን ነገር አሁን በዙሪያ ላንቺ ተጨንቀው ተጠበው የሚሉሽን ነገር መስማት አለብሽ። ትክክል ነው። ኩሩ ያለው ያ ባይሆንሽም የሚያፈቅርሽ ቢሆን በአንድ ቀን ፍቅር ሽንሽሮ ወደ መጀመሪያው አይመለስም እንዴ። ስለዚህ ዓይንሽን ግለጪ። ዋጋ ተከፍሎበት የሚመጣው ፍቅር ምናልባት ታሞ ሲሆን ተቸግሮ ሲሆን ነው ዋጋ ከፍለሽ የራስሽ የምታረጊው ታሞ ተቸግሮ ችግር ውስጥ ሆኖ ሲሆን ነው ዋጋ ከፍ እያገኘው ፍቅር የምትው። ይሄ ሰው ይሄ ልጅ ግን በጤና ሆኖ አንቺን እንደማይፈልግሽ የሆነ ምክንያት ፈልጎ ተለይቶሻል። ስለዚያ ይሆንሽም፣ እንዴት ነው ዋጋ ከፍለሽ የራስሽ ማድረግ የምትችይው? ያብን ዕቃ አይደለም እኮ ያብ ሰው ነው። ፍቅር ደግሞ ከሁለት ወገን ሲሆን ነው። አንቺ ብቻ ደክመሽ ዋጋ ክፍልሽ ብታመጭው ነገም ጥሎሽ ይሄዳል። ይጎዳሻል በድጋሚ የበለጠ ሄሉ፣ ተረጋጊ። አንቺ ጀግና ሴት ነሽ። ወደ ድሮ ማንነትሽ ተመለሺ። እንዴ በዚህ ልክ ያዙኝ ንቀቁኝ፣ ኔ ያልችንም፣ ያብን መተው አልችንም። ቢያገባ እንኳን አለች፣ ዛሬ ቢያገባ እንኳን ያብን አፋቷል ነው ያለችው። አፋትቼ ራሴ ያደርጋሉ። አታደርጊውም ሄሉዬ። አታደርጊውም። ዝም ብሎ ምኞት ነው። አፋተሽ እንኳን አይደለም፣ አግብቶ አሁን እንኳን ካለበት ፍቅረኛው ጋር ማለየት አትችም። ቢወድሽ እንጂ ካልወደደሽ ምንም ብትውጭ ብትወርጂ የበን የራሽ ማድረጋችም። ስለዛ ሄሉዬ ተረጋጊ። እኛ መናቀሻ እንጂ ጀግነዋን ሄሉን ነው። አሁን ደግሞ ኩሩ። ትክክል ነው። ለወደፊት ህይወትሽን ቢሆን መማር አለብሽ። ለጓደ ጓደኛ ምትሁን ፍቅረኛ ምትሁን መለየት አለብሽ። ትክክል ነው፣ መወሰን አለብሽ። ሌላም ጊዜ አሁን ፍቅረኛ ብትዥ እንደዚህ ወንድ ጓደኛ ይዘሽ ከወንድ ጓደኛ ጋር መስመር ያለፈ ጓደኝነት ካላችሁ ወንዱ ላይቀበል ይችላል። ፍቅረኛ ነው ያልሽው ላይቀበልሽ ይችላል። ይህንንም ማስተካከል አለብሽ። ክሮ እንዳሉ ትክክል ነው። ግን ቢሆንም ያ በዚህ ልክ የሚወድሽ የሚያፈቅርሽ ቢሆን በአንድ ጊዜ ወደ ድሮ ፍቅረኛ አይመለስም። ይህን ደግሞ አይንሽን ግለጭና አስቢ። እውነት ይወደኛል? ቢወደኝ ወደው ተገልብጦ ወደ ድሮ ፍቅረኛ ይሄዳል ብለሽ አስቢ። ቢወድሻ አደርገውን በፍጹም ነገሮችን ቁጭ ብሎ ምንም ቢጎዳ ለማስተካከል ይሞክራል እንጂ ወዲያውኑ በአንድ የድሮ ፍቅረኛው ጋር አይመለስም። ስለዛ ወደ ራስሽ ተመለሽ ሄሉዬ፣ ያብን ብሞት አልተወውም አትበይ። ወንድ ልጅ እኮ ነው እናቴ። እናት አባትሽን አትጪ፣ ቤተሰቦችን አትጪ። ምንድነሱ በዚህ ልክ ያዙ ይንቀቁኝ። ምንም ብትጎጅም ህመምሽን፣ ጉዳትሽን ዋጥ አድርገሽ ህይወት ይቀጥላል። በቃ ስለዛ እንዲህ መሆን የለብሽም ብዬ ነው ማስበው። ብዙ ብለናል ስለ አንቺ እንግዲህ